ብቻብሪ ካሜራሽን አትሽት ፈልጎ ነው ባክሽታዩ እና እንደዛ ነው። እኔ አሁን እኮ ሳት ብዬ የሆነ ነገር ብናገር ሊያቀባብለኝ እኮ ነው ነገ ኤፍሪዋን ታያለሽ። ዛ ነው ይሄ ሁሉ ሪከርድ ለእኔ

ዩ ጉ ዳይቦ ነው ዳይቦ ይሉታል። ይሄ ምን ዳይቦ ነው ደደቡ ብቻ ለእኔ አንድም ቀን ምንም ሰጥቶ ቅም ስሜን ሲጀመር ስልክሽን ለምን ልሰጠሽው? ምን ስልክ ሰጠሁትኝ? በዚህ በቲክቶክ መሰጠት መላክ ተጀምሮ የለን ሥራ ደግሞ ለእሱ ስልክ ስሰጥ

እኔ አውቀዋለሁ እንደ አሞራ ሶስት ቤቴን ከዞረ ከአንቺ ተጣልቷል፣ የታወቀ ነው። ከዛ ውጭ እየደረስኩበትም አይደርስም። እግዚአብሔርን በጣም እያሳዘነኝ ነው። ሰባት አንበሳ ከዛ በኋላ ምንም ችግር የለውም። እንስማማለን ከዳይቦ ጋር

ምን ነው ከመሬት አአምና ሰ ነውዩአንግብ የለመደው አንድ ሰው ከመሬት ተነስቶ አያብድም። ብቻ አለ አላዛር እኔ ለመናገር ፈልገህ ባሉና የለመደው ነገር አለ ምናምን ምንም የለመደው ነገር የሰው ልጅ ዝም ብሎ ከመሬት ሶሪ ከመሬት ተነስቶ ካላበደ ታዲያ የሆነ ነገር ለምዶ ኖሮ፣ የለመደው ነገር አለ በቃ።

እንደ አንቺ እኔ እየሸጥኩ ምተዳደር መሰለኝ። እግዚአብሔርን። አረ ወንዶች ወንዱ ነው። አረ ወንዱ ነው። ጉቺ እጣኑ መቀየር አለበት። ፍቅሬ ጣኑ ጥሩ አይደለም። ቀና በይ። ይሄ ሰው እኮ ሰው ያልገባው ነገር ይሁልሽ። እንደዚህ ከሷ ሲጣለ ይዞርሽ ይዞርሽና ከሳምንት በኋላ ደሞ ክርስቶስን ላይክ አስ አ ዋማን ማለት ነው። ገብቶሻል? ኢፍ ኢዝ ጊቭን ቱዌንቲ ላይንስ ፎርቲ ላይንስ ምናምን ነገር የሆነ ፕሮሚስ የተደረገው ህይወት ይኖራል። ይሄ ሰውዬ ገብቶሻል? በቃ ጭንቅላቱ ሞራሉ ሲነካ ይሆናል ሜሴጅም የሚያደርገው። ወንድሞቻልሽ አይደል? እኔ አባቴን በጣም ነው የሚወደው። ኦኬ። ታዲያ ከእሷ ጋር የጨርሰ ለምንድን ነው ልጅቷን ከሰው ጋር የሚያነካካት? የኔ ጥያቄ እኮ ይሄ ነው። እንትራይዱት መስሉት ምናምን አሁን፣ ለኔ ቤትሽን ፎቶ አንስታለች ብሎ መላክ ልክ ነው? ታንሳም አታንሳም፣ አይደለም አብሬ ነበርኩኝ ዱባይ። መጥቼ በሹፌር ሄደን ቤትሽን ፎቶ አንስተናል። አንስታ እስከዛሬ ለምን አልነገረኝም? ለምን አላለም እስከዛሬ። ከሷ ሲጣላ ጠብቆ ነው ከሰው ለማነቃቃት ነው። እኔ ቤት እኮ ከአበባ ውጪ ሰጥቶ አያውቅም። እሱንም ከሷ ሲጣላ ነው መቶ አበባ የሚሰጠኝ ሰጠኝ። ከዛ ውጪ እኮ ዞር ብሎ አይቶኝ የሚያውቅ ሰው አይደለም። ሌትስ ቢ ፌር እንዴ በባለፈው

ተሪ ጋር ማውራት ያለብሽ ነገር ካለ ጉቺ ስልክ ያለሽ ደውልልኝ። ድራማ ምናምን አልፈልግም። መጣላት ከሆነ ግልጽ ተጣላ፣ ደሞ እንደሴት ኧረ፣ በመድሀኒዓለም በቃ የሌለብን የቺካ ቲክ ባል የሌለብኛ፣ ምን የሴጣን ሳድ ምረጭ ወይ እግዚአብሔር ሳድ ምረጭ፣ ከሁለት አንዱ እኔ አም ደቨልሽ ደይስ

አንዳንድ ጊዜ ኖአ አንዳንዴ ነው ሲባሉ አለመፈለግም እንዴ ያደርጋቸዋል። ወጣን ወጣንን ስልክ ያላት ስልኩ አይተናል። ብዙ ነገር ከዚህ በፊትም ዞ የሚባለው ሄዶ ማንን ነው ያገኘው? ዱባይ ድረስ መጥቶ ማንን ነው ያገኘው? ኤቭሪባዲ ነው እዛ ዞ። ወይም የሌሎቹ የማንም ድራማ ውስጥ የለውኝ የማገኘውም ሰው የለም። ግን ወንድ ለምን እንደዚህ ያደርጋል? አሁን መቼ ለታ እኔ ቤት መጥቶ አሌ። ልንገርህ፣ አዳምጠኝ። እኔ አውቃለሁ ከእሷ ሲጣላ ነው እኔ ቤት የሚመጣው። ይፍናት በቤቴ ጋር የሚያልፍ ሰው አይደለም። ቱ ቢ ሆነስት ማለት ነው። ለእግዚአብሔር ስለሆነ ሲመላለስብኝ ምንድን ነው ስል አበባ ጀመረ ስምንት አበባ ሰጠኝ። ነበራችሁ መስክሩ። አቁም ያልኩት አንተ ካለ ምክንያት እኔ ቤት አመጣም። አንተ እኔ ቤት መጣ አበባ የምሰጠው ነገር ሲኖርቅ ነው። ውጣልኝ ያልኩት ተቀድቶ ተቆስቷል። ቀጠለና በውስጥ የሆነ ቪዲዮ ላከልኝ። አይቼ ቪዲዮን መልስ መስት አልፈለኩም። ዝም አልኩኝ። የአሁኑ ግን ከፋ። ሪከርድ ላከልኝ። ልክ ዲቦራ የሆነ ተንኮል አስባ ቤቴ ድረስ መጥተው አብረን መጥተን አለ ፎቶ አነሳችን። የግቢሽን በር ስ ዱባይ እንኳን የቤቴን በር እኔን ፎቶ ብታነሳት ዱባይ ቁ ምንም የሚፈጠር ነገር የለም። ይሄንን ግን መናገር ስላለብኝ ነው፣ ትቼ ተናገርኩት። እኔ አሁን ቢሆን የምናገረው ቢቢ አዘ ኤክስፒሪየንስ ሁላችንም ዊ ቢን ቱ ቲክታክ ሶ ሎንግ ከኋላ ኳላ መጣ አይና ወጣው። ያው ልጅ ፈስ ያለበት ዝላ አይችልም ይላል ሀገሬ ሰው፣ ፈስ ያለበት ዝላ አይችልም። አሁን እሷ እውነት ባታረገው ኖሮ እኔን ቁጥላ ማስረዳት ትችል ነበር። ገባሽ አባባል እኔ እናቲ በስራ ነው የምትጋ፣ አየሽ ግን አረ ለእኔ ማየ በቲክታክ ብተዳደር ኖሮ ራሴን አጠፋ ነበር። ገባሽ አባባሌ? ምንድን ነው መሰለሽ፣ ምድረሻ ቦስ መስበር ታሪካቸውን ይሰሩና እዚህ መጥቶ ጻድቅ ይጫውታል። በጣም ተንጫጫችሁ። እንደኛ በስራ ነው ምን እኮ በስራ ነው ተራ። አሁን ግን ፍራሴ አስቲል ቶክ፣ እኔ ያለሁበት ሀገር ፍሪደም ያለበት ሀገር አሮን ከፈፋኮቻሴ

ን ወንድ ነው። እኔ ልንገርሽ አብሬው ነው ያደግኩት፣ ወንድ ነው፣ በአካል ነው የማውቀው፣ እዚህ ቲክቶክ ላይ አይደለም የማውቀው። እሱ ሴት ልጅ እንደዚህ ይሳደባል እንዴ? ክርስቶስ አንድ ልንገራችሁ ጋይዝ ባይ ዘ ወይ፣ ወንድ ልጅ ቃል ስለተገባለት ር የለመደው ነገር ስላለ ምናምን ብቻ አይደለም ሆነስትሊ ማለት ነው። ይሄ ለዲቦ ወይ ለአሌ ምናምን ሳይድ ይዤ ሳይሆን፣ አንዳንድ ጊዜ አለመፈለግ እልህ ውስጥ ይቀጣል እንጀነራል አለመፈለግ በጣም ክፉ በሽታ ነው። አለመፈለግ ራሱ ሰዎችን የማይፈልጉት ነገር ውስጥ ይከታል፣ እል ውስጥ ይከታል፣ እል ደግሞ ፍቅር ያስይዛል። እኔ እነሱ መሀል ያለው እውነትም ባላቀም አለመፈለግ በራሱ ዋጋ ያስከፍላል። ይሄ ሰውዬ ይኑረውም አይኑረውም ከዲቦጋ ከሷጋ ሰላም በነበረ ሰዓት ወደ ማንም አይመጣ። ዋንስ ግን ከዲቦጋ ሲጣላ እኔ ከአቅም በላይ ስለሆነ ነው አሁንም ወጥቼ እንድታቆይ የተናገርኩት። አጀስ ዶ ዋን ጋር አምኖ ዘዋ ይህ ከሆነ ሰው ጋር ስትጣላ የሆነን ሰው እልህ የምትወጣበት ሴት እኔ ጉቺ አይደለሁም። አይመለከተኝም። በሰዓቱ አልነገርከኝም። በሰዓቱ ሰላም ሆነክ ኢቭን ከሷ ጋር ሆኜ ነው ብለሃል አይደለም መጠክ የቤቴን ፎቶ ያነሳከው የቤቴን ፎቶ አይደለም የምወይ ፎቶ ብታነሱ እኔ ዱባይ ነው የምኖረው። ማናችሁ ምንም አታመጡም፣ እጅ ያለበት አገር ነው። ሲቀጥል ዛሬ ላይ ጠብቀ ስትጣላ ለማጥቃት ከሆነ እኔን ተጠቅማከ እኔም ደዛ አይነው አለ ነገ በቀደም አበባህንም አንበሳህንም ይዘህ ክልኝ ውጣ ነው ያልኩህ አልፈልግ አልፈልግም በእንደዚህ አይነት ነገር ደግሞ ሴት ስትጠቃ ይሄ ዝም ብዬ የማይ አይነትም ሴት አይደለውኝ ይሄን ነው መናገር ከኔ ራስ ወረድ በል እዛው ጨርስ ጣጣከ እዛው አንተ ከእሷ ካልተጣላ ተጣለከ ከኔ ደጅ አትደርስም ይሄ ማንም ያውቀዋል የሆነ ሰው ዙሪያ የምትሽከረከረው ዳይቦ ከዲቦ ፊት ስትነሳ ከዲቦ ስትጣላ ነው አለቀ ከዛ ውጪ መስክሩ ኔ ቤት ሁሉ የምትመጡ ልጆች ዳይቦ ኔ ቤት መጣው አበባ ሰጥቶ ያውቃል ኔይበር አታደርገውም። መጠቅም አጠቅም ከእሷ ስትጣላ ደግሞ እኔ የሰው ቂም መወጫ አይደለሁኝ። እኚህ ጥግክን ያዝልኝ። አልፈልግም እኔ ሲጀመር አልፈልግም። ከዚህ በፊትም ሌላም ሌላም ነገር ነበረ ተናግሬያለሁ። አልፈልግም እዛው ተቀመጡልኝ። አለቀ እንደ አንድ ስደት ላይ እንዳለች አረብ ሃገር ላይ እንዳለች እህት የማከብራት የምወዳት ልጅ ነች። እኔ የሆነ ፐርሰናል ችግር ከሰው ጋር ካለባችሁ በቤታችሁ ጨርሱ። ፐርሰናል ችግራችሁን እኔን አስታካችሁ እንዳትናገሩ። አንተ ሰውዬ ክብር ክንጠብቅ እኔ ደጅ እንዳደርስ አይመለከተኝም። እዛው እዛው ጣጣችሁን ጨርሶ። እኔ ሊብም ያለው እነዚህ ጋር የምመጣው ልስቅ፣ ልጫወት፣ ላስላስ ካለ ላስላስ፣ ልናደርግ፣ ልጣኔ፣ ላጨስ፣ ልመርቃችሁ ጥዬ ላውጣ። ጌማር አይደለም ቀንና ማታ ጌማ ልጫወት። ሰፖርት ታደርገኛለህ ብዬ አልጠብቅህ። ለምኑ ነው እኔ ጋር በዚህ ልክ ሪከርድ እስክትልቅ ድረስ ምን? እኔ እኔ ወጥቼ ከዲቦራ ጋር እንድሰዳደብ? ጥግክን ያዝልኝ አንተ ሰውዬ። ህግ ያግድክ፣ ህግ ያግድክ። አድ በተቀመጥ አልፈልግም አልፈልግም። ጊፍትክንም፣ አንተንም አሉባልታክንም። ደግ አደረገች። እንኳን መጣች ቤቴ የኔ ቤቴ ማን ቤት ነው ፎቶ የማይነሳው? የስንት ባለ ሀብትም ቤት ፎቶ ይነሳል፣ እንኳን የኔ አንድ ተራ ስደተኛ። ተጠንቀቁልኝ፣ እኔ እዛው ጋይስ። በቀደምም ስነግረው ሰምታችኋል አትምጣብኝ ብዬ። ይህን ሰውዬ ይህን ሰውዬ የሆነ ተልዕኮ አለው። ከእሷ ሲጣላ ነው ተፍ ተፍ የሚለው። እዛው ልብ ካለግ ሰባት አበባ ከምሰጠኝ ሰባት አንበሳ አታወርድም ነበር ልቃሚ እኔ አጠገቤያት ድረስ አልፈልግም። እዛው ጣጣ ክንቻል እምትልክልኝም ሪከርድ የለም እምትልክልኝም ቪዲዮ የለም። ቪዲዮክን ማየት ይጻጥንው ያልኩህ ለምን መንዘባዘብ ወቶ መነጋገር ስለማልፈልግ እንደማይዘው ወይኔ፣ በዚህ ሰዓት በጣም ከባድ ፍቅር ላይ ያለው ሰው ነኝ። አሚላ ፍቅሬ ላጣትም ዳ ንተና አሉባልታ አላጣጥም። አኒ ቤቢ ልባባል ያንተና አሉባልታ ልስማ? የሁለት ደቂቃ ከምናምን አሉባልታ እምትልክልኝ ምናገባኝ ነ

ይባገኛል ምረት ገልብች ገንዘብ ላይ ያለው እኔ ስናገር፣ እኔ ስታብጠለጥሉ ነበር። ዴት ላይ ምንድነው የሚያሳብዳችሁ? ከሰጣህት እንኳን ዲቦራ እንኳን ወደድኩ ብለሰጠ ጠልታችሁን ራሱ ብትሰጡን እንቀበላለን። እኔ አሁን ስትሰድቡኝ፣ ስራ ነው ስራ ነው

ከዲቦራ ስትጣላ ደግሞ እኛን እኛን መጠቀሚያ ዲቦራ ቤትሽን መታ ፎቶ አነሳ ካንሳ ብታነሳ የምታመጣለች። ካንሳ ህጋዊ እኮ ነኝ። ህጋዊ ሆኖ እኮ ነው ሲያገር ምን ወር ማን ማን አጠገብ ይደርሳል። የኔ ቤቴን አይደለም እኔን እራሱ እስከ ቤቴ አንድ ላይ ለምን አታነሳ። አሉባልታተው ወንድ ወንድ ነክ። በቃ ቆፍጠን ነቃ ገንዳ ተባል። ላትፈልግ ትችላለች። አዎ አንተ ወደሃት ሊሆን ይችላል። ላትፈልግ ትችላለች። ሪሌሽንም ሊኖርህ ይችላል ነው ዊድ ዊዶ ሚዲያ ላይ መተግን በየቤቱ እሷ ከሰው እንድትጣላ ምናምን፣ እኔ እንደ ሴት ነው የማወራው። ይኸውልህ እንደው ልትራራልክ እንኳን አስባ ከሆነ ስሜቷ ሁላ እንዲጠፋ ነው የምታደርገው። በዚህ በምትሆነው ነገር እኔ ቤት ጋር መጣች አልመጣች መጣክ አልመጣክ የሚቀየር ነገር የለም። በይፈኩ ነው የምነግራችሁ። ማናችሁ ምንም አታመጡ፣ ማንሽም ምንም አታመጪ። ስለሽ በምክንያት ነው ምንም ስለማታመጡ ሰው ሊቲን ኮመንት ላይ ነው የምታለቀፉት።

ቤትሽ መጣ በዚህ ገብት በዚህ ወጥን ይላል። እና ቤት ይመጣ እንዴ ለምን ታመጣለ? ተናግር ያለው አጥረገጤ ድረስ አጣጣህለው። ጉቺ ምን አለች? በሉ እንደው ሪበለ ለታሪክ የሚቀመጥ ንግግር ነው። አሁን የምናገረው ታሪካዊ ንግግር ስለሆነ አለን፣ ሒጅበት ጀምሪ ይበሉ አላችሁ አለን። ኦኬ አቶ ሚስተር ሰር ዳይቦ፣ አቶ ሚስተር ሰር ዳይቦ ዝም ብዬ ሳስብክ ዝም ብዬ ሳስብክ አሁን በብስጭት በእልህ ተገፋፍተ ተገፋፍተክ የኔን ቀን ልታበላሽ ያንን ሪከርድ ላክ። ኢንሻአላ ብስሚላ። ጠብቁ፣ አንድ ሳምንት ስጡት። ዲቦራ ቤት ሲያራግፍ ታዩታላችሁ፣ ሲያወርድ። ይሄ የመጀመሪያው አይደለም ዳይቦ፣ ድንኳን ጥሎ ሲቀመጥ ሲያለቃቅስ፣ ምን ሲል፣ የመጀመሪያው አይደለም አይደለም፣ እናውቅሃለን። አሁን በቀደም በምን አወቅኩኝ? እንደ ቀትር ሳይጣን ሶስት የቤቴን ስትዞረው በማታ ከዲቦራ እንደተጣላክ አወቅኩኝ። ወዲያው ነው የገባኝ፣ ተጣልተክ እንደሆነ። ስለዚህ ህግ ያግድክ። አንቺ ሴትዮ ምን ለምን ጭቅጭቅ ይመጣጣል? ስነሳ ጦርነት ነው ብዬ ነበር። ተኝተሃል አሉ ምን ተፈጠረ? ገባሽ ይስ ምን

ዳ ላንላን ስንለው ምም የኔ የወንድ ጊፍተሮች የታወቁ ናቸው ዳንኤል አስረስ፣ ዋኖፌ ግርማ፣ ሞቶላ በቃ በቃ በወንድምነት ሲስተር ሊለ ስለዚህ አንተ ዳይቦ የምትባል ሰው እንደ ብራዘር የምታይኝ ከሆነ ችግር እና ጋ ነው ነበር እሰቃሪ እንግዲህ ቤትሽን ከረበሽኩት አስጋ አን እ ውሸት አይመቸኝም። በቃ ሰዎች ሲጣሉ የድሮ ታሪካቸውን ይዞ መቶ የሚዘረግፉት እስኪ ንገሩኝ። እስኪ ቤተሰብ እስከ ዛሬ አልነገረኝም፣ ለምን አሁን ነገረኝ ነው ከሷ ሲጣላ